እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ፣ ሀዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታል፣ ያጽናናል። በጣም የምሳሳላቸው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 ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ዘር፣ ሃይማኖት ሳይል ከጎኔን የቆማችሁ ሐዘኔን በጥልቅኔ የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ።